የወርቅ ዙፋንና የክብር ካባ የተዘጋጀለት አንድ ልዑል ወዳልተጠበቀ አቅጣጫ ሲያመራ ምን ይባላል? የንጉሥ ሳኦል ሕጋዊ ወራሽ ለዙፋን ሲጠበቅ፣ እርሱ ግን ልቡ ለሌላ ድምጽ ይመታ ነበር። በእረኛው ዳዊት ውስጥ ከሰው ጥበብ የላቀ ብርሃንን ተመለከተ። ዓለም በንጉሱ ልጅ ላይ ዓይኗን ስትጥል፣ እርሱ ግን ለሌላ ታላቅ ዓላማ ራሱን አዘጋጀ። የንጉሳ ሳኦል ቤተ መንግሥት በቅናትና በስልጣን ጥም እየነደደ ነው። በዙፋኑ ዙሪያ የሹክሹክታ ድምጾች በርክተዋል። የንጉሱ ልብ በስጋት ሲናት ዮናታን ግን ከዚህ ሁሉ ርቆ ብቻውን ቆመ። ይህ ታሪክ ስለ ዮናታን ነው፤ ለወዳጁ ለዳዊት ሲል የገዛ የንግስና መብቱን ትቶ ራሱን ለእምነትና ለትህትና ሰዋው ልዑል ሕይወቱ ስለ ፍቅር ራስን ስለ መካድና ስለ እውነተኛ ታላቅነት ያስተምረናል። ውሳኔዎቹ በገጠሙት ግጭቶችና ባሳየው የማይናወጥ ድፍረት ውስጥ ስንጓዝ በእግዚአብሔር ላይ የነበረው መታመን ሕይወቱን አሳልፎ እንዲሰጥ እና ከፍ ያለ ዓላማ እንዲያገለግል እንዳስቻለው ያመለክተናል። ዮናታን ከዳዊት ጋር የገባው የቃል ኪዳን ትስስር ራስ ወዳድነት የሌለበት የማይናወጥና ዘላለማዊ የሆነውን እግዚአብሔር ከኛ ጋር ያለውን ግንኙነት ያንጸባርቃል። ታሪኩ ስለ እውነተኛ ታላቅነት ምንነት ጥያቄ እንድናነሳ የልባችንን ምኞቶች እንድንመረምርና የሕይወትን እውነተኛ ትርጉም እንድንፈልግ የሚጋብዘን ልብ አንጠልጣይ ጉዞ ነው። ይህ የዮናታን ታሪክ ነው። ይህን አዲስ ቻናል ላይክ እና ሰብስክራይብ በማድረግ ይጀምሩ። እናመሰግናለን። የንጉስ ሳኦል ልጅ ዮናታን ዙፋኑ እንደ ተፈጥሮ መብቱ የሚጠበቅለት። መንገዱ የተደላደለ የንግስና ልብሱ የተዘጋጀለት ሰው ነበር ነገር ግን ያልታሰበ ነፋስ ሲነፍስ የተለመደው የሕይወት ውደት አቅጣጫውን ይለውጣል በዮናታን ሕይወት ውስጥ ይህ ያልተጠበቀ ነፋስ የዳዊት መምጣት ነበር እረኛው ዳዊት ወደ ንጉሱ ቤተ መንግሥት ሲደርስ ዮናታን ልብ ከዚህ በፊት ተሰምቶት በማያቅ ስሜት ተነካ። በዳዊት ማንነት ውስጥ ከሰው ጥበብ የላቀ ብርሃንን፣ ከምድራዊ ሥልጣን የበለጠ ኃይልን፣ የሰማይ ጣት ያረፈበትን ልዩ ጥሪ ተመለከተ። መስዋዕት በቀላሉ የሚታይ በቃላትም የሚገለጽ አልነበረም። የራሱን የዙፋን ተስፋ፣ የንግሥናው ምቾትና የቤተ መንግሥቱን ከበሬታ ሁሉ ወደ ጎን አደረገ። ዘውዱን፣ የሥልጣን ልብሱን የጦር መሣሪያዎቹን ሳይቀር ለዳዊት አሳልፎ ሰጠ። ይህ ድርጊት በሥልጣን ሽሚያና በቅናት በተሞላው ዓለም ውስጥ እጅግ አስደናቂና የማይታመን ነው። ዮናታን የተገነዘበው አንድ ታላቅ እውነት አለ። የግል ምኞት ከፈጣሪ ጋር ሲጋባ ለትልቁ ዓላማ መሰጠት እውነተኛ ልዕልና መሆኑን ነው። የዮናታን የራስን ጥቅም የመተው ተግባር በታሪክ መድረክ ላይ በደማቅ ቀለም የተጻፈ ድንቅ የጀግንነት ማሳያ ነው። መብትን ለሌላ አሳልፎ መስጠት የልብ ንጽህናና የእምነት ጥልቀት ከሌለ በቀር የማይቻል ነው። ያየው ነገር ከንግሥና ከምድራዊ ክብርና ከሥልጣን እጅግ የላቀ ነገርን ነበር። በዳዊት በኩል የሚፈጸም የመላውን እስራኤል የወደፊት አቅጣጫ የሚቀይር የሰማይ ጣልቃ ገብነት እንዳለ አስተውሏል። ይህንም በማድረጉ የዮናታን ስም ከታላቅ ጀግንነትና ከንጹህ ፍቅር ጋር ለዘላዓለም ሲነሳ ይኖራል። የመስዋዕትነቱ ጥልቀትና የፍቅሩ ታላቅነት ለትውልድ የሚተላለፍ የብርሃን ፈለግ ሆኖ ቆይቷል። የዙፋኑን መንገድ በመተው ለዳዊትና ለእግዚአብሔር ፍቃድ መንገድ ከፍቷል። ይህም የእርሱን ታላቅነት ያሳያል። ዮናታን በራሱ ፍቃድ ዝቅ ብሎ ሌላውን ከፍ ያደረገ በታሪክ የማይረሳ ልበ ንጹህ ልዑል ሆኖ ሲታወስ ይኖራል። ሕይወቱ እንደ ጥልቅ ውቅያኖስ በርካታ ትምህርቶችንና ሚስጥራትን አቅፎ ይዟል። በውጥረት የተሞላውን የሕይወት ጉዞውን ስንፈትሽ የእምነትን የትህትናና የእውነተኛ ፍቅርን ጥልቅ ትርጉም እንደገና እንድናስብ እንገደዳለን። በዙፋን ላይ የመቀመጥ እድል እያለው ይህንን ሁሉ ለጓደኝነትና ለላቅ ዓላማ ሲል መተው ምን ያህል ከባድ ውሳኔ እንደሆነ አስቡት። የዮናታን ሕይወት ዓለም በሚያቀርባቸው ጊዜያዊ የክብርና የስልጣን ብልጭልጮዎች ላለመታለን የሚያስችል የውስጥ ጥንካሬ እንዴት እንደሚገኝ ያስተምረናል። በእርሱ ውስጥ እምነት ከቃላት የዘለለ በተግባር የሚገለጽ ኃይል ሆኖ እናገኘዋለን። በአባቱ በንጉሥ ሳኦል የቅናትና የቁጣ ማዕበል ሳይናወጥ ለዳዊት የነበረው ታማኝነት እምነቱ ምን ያክል ስር የሰደደ እንደሆነ ያመለክታል። የዮናታን ትህትና ሌላው አስደናቂ የባሕሪው ገጽታ ነው። የንጉሥ ልጅ ሆኖ ሳለ ልቡ ግን በዘቢት አልተወጠረም፣ በስልጣን ፍላጎትም አልታወረም። ይልቁንም በእረኛው በዳዊት ውስጥ የተመለከተውን ልዩ የፈጣሪ ጥሪን አክብሯል። ይህ ዓይነቱ ትህትና የራስን ማንነትና የሌሎችን ዋጋ በትክክል ከመረዳት የሚመነጭ በእኛም ውስጥ ልንላበሰው የሚገባ ታላቅ የሞራል ልዕልና ነው። ከሁሉም በላይ የዮናታን ታሪክ ስለ እውነተኛ ፍቅር ያስተምረናል። ለዳዊት የነበረው ፍቅር ራስ ወዳድነት የሌለበት በቃል ኪዳን የታተመ ፍቅር ነው። በግጭትና በውጥረት በተሞላው ዘመን እንዲህ አይነቱ የጠለቀ ወዳጅነት በረሃ ውስጥ እንደተገኘ የውሃ ምንጭ ልብን ያረሰርሳል። የዮናታን ፍቅር የዳዊትን ሕይወት ከጥፋት የታደገ ብቻ ሳይሆን ለዳዊት የወደፊት ንግስና መንገድ ያደረገ የጀግንነትና የፍቅር ጥግ ነው። በውሳኔዎቹ በገጠሙ ተግዳሮቶችና ባሳየው የማይናወጥ ድፍረት ውስጥ ስንጓዝ በእግዚአብሔር ላይ የነበረው መታመን እንዴት ከፍ ያለ ዓላማ እንዲያገለግል እንዳስቻለው በግልጽ እንመለከታለን። የዮናታን ታሪክ እኛም በሕይወታችን ውስጥ ለሚገጥሙን ፈተናዎችና ውሳኔዎች በእምነት በትህትናና በፍቅር እንድንቆም ያበረታናል። የእርሱ ሕይወት በታሪክ ማህደር ውስጥ ብቻ ሳይሆን በልባችንም ውስጥ ለዘላለም የሚኖር የማይጠፋ የብርሃን ፈለግ ነው። በዮናታንና በዳዊት መካከል የነበረው ግንኙነት ከተራ ጓደኝነት የዘለለና በቃል ኪዳን የታተመ የነፍስ ትስስር ነበር። ይህ ትስስር በስልጣን ሽሚያ በተሞላው ዘመን እንደ ብርቅያ የሚታይ አስደናቂ ነው። የዮናታን ልብ ከዳዊት ጋር የተቆራኘው በጋራ ፍላጎት ወይም ጊዜያዊ ጥቅም ላይ ተመስርቶ ሳይሆን ከዚያ እጅግ በላቀ በሰማያዊ መሰረት ላይ በተገነባ የፍቅር ኃይል ነው። የንጉሥ ሳኦል ልጅ እንደመሆኑ የዙፋኑ ቀጥተኛ ተተኪ የወደፊቱ ገዢ ይሆን ዘንድ ይጠበቅ ነበር። ዳዊት ደግሞ ከእረኝነት ተነስቶ በድንገት ወደ ንጉሱ ቤተ መንግሥት የገባ ያልተጠበቀ እንግዳ ነው። ነገር ግን ያላቸው የደረጃ ልዩነት በልባቸው ውስጥ የነደደውን እውነተኛ የወዳጅነት እሳት ሊያደበዝዘው አልቻለም። በጥንቱ እስራኤል ቃል ኪዳን የተቀደሰ የማይፈርስ ስምምነት ነው። በዮናታንና በዳዊት መካከል የተደረገው ቃል ኪዳን ግን ከዚህም የላቀ ትርጉም ነበረው ይህም ዮናታን የራሱን የወደፊት የንግስና ተስፋ ወደ ጎን በመተው ዳዊትን ለመደገፍና ለመጠበቅ የገባው የጀግንነት ቃል ነው። ንጉሣዊ ልብሱን አውልቆ ለዳዊት አልብሶታል። የጦር መሣሪያዎቹንም አሳልፈው ሰጥቶታል። ድርጊቱ በቃላት ሊገለጽ ከሚችለው በላይ ጥልቅ ትርጉም ነበረው። ይህም የእኔ የሆነው ሁሉ ያንተ ነው፣ በሕይወትህ መንገድ ሁሉ ከጎናህ አልለይም የሚል ከንብ የመነጨ መሐላ ነው። ይህ የቃል ኪዳን ትስስር አደጋና ፈተና በበዛበት ወቅት ለዳዊት እንደ ጠንካራ ጋሻ፣ እንደማይናወጥ ምሽግ ሆኖለታል። ዮናታን በዳዊት ላይ የተላለፈውን የሞት ፍርድ ሲሰማ በታማኝነትና በድብቅ ወዳጁን በማስጠንቀቅ ከሞት አትርፎታል። ይህንን ሲያደርግ የራሱን ሕይወት አደጋ ላይ መጣሉን፣ ከአባቱ ጋር ያለውን ግንኙነት ማበላሸቱን፣ በቤተ መንግሥቱ ውስጥ ያለውን ቦታ ማጣቱን እያወቀ ነበር ነገር ግን ለገባው ቃል ኪዳንና ለዳዊት ለነበረው ጥልቅ ፍቅር ሲል ይህንን ሁሉ መስ ይህንን ሁሉ መስዋዕት አድርጓል። የዮናታን አስተዳደግ ወደፊት ለሚጠብቀው ታላቅ የንግስና ኃላፊነት የሚያዘጋጀው ነበር። በቤተ መንግሥቱ ቅጥር ግቢ ውስጥ ሲንቀሳቀስ የሥልጣን ድምጾችን የፖለቲካ ውጥረቶችንና የመሪነት ከባድ ሸክም በቅርብ ተመልክቷል። አንድ ቀን እርሱም የአባቱን ፈለግ ተከትሎ የእስራኤልን ሕዝብ እንደሚመራ ያውቃል። የንግስናውን ሥርዓት ወጎችና መርሆችን ሁሉ ተምሯል። እንዴት አገርን ማስተዳደር፣ እንዴት ሕዝብን መምራት፣ እንዴት ፍትህን ማስፈን እንደሚቻል የአባቱንና የቤተ መንግስቱን አማካሪዎች ተግባር እየተመለከተ አድጓል። የንጉስ ልጅ እንደመሆኑ ከህዝቡ የተለየ ክብርና ትኩረት ያገኛል። የወደፊቱ ንጉስ ተብሎ ሲጠበቅ የብዙዎች ተስፋና የሀገሪቱ የወደፊት ጣፈንታ በእሱ ላይ ያረፈ ይመስል ነበር። ነገር ግን የዮናታን ጸባይ ከብዙ ንጉሳዊ ልጆች የተለየ ሆኖ ተገኘ። በስልጣንና በክብር የተከበበ ቢሆንም ልቡ በትዕቢት አልተያዘም። ይልቁንም ከልጅነቱ ጀምሮ ለእምነትና ለፍትህ ያደላ ትሁትና አዛይ ልብ ነበረው። የአባቱን የንጉሥ ሳኦል ጸባይ በቅናትና በስጋት ሲናወጥ፣ የዮናታን ግን በተረጋጋና በሚዛናዊ አመለካከት ነገሮችን ያሰላል እርሱ የጦረኛ ጥንካሬና የአገልጋይ ልብን በአንድነት የያዘ ብርቅዬ ሰው ነበር። በሕዝቡ ዘንድ ተወዳጅነት ያተረፈው በጦር ሜዳ ባሳየው ጀግንነት ብቻ ሳይሆን ለሰዎች ባለው ቅንነትና በአዛኝነቱ ጭምር ነው። ወታደሮችም በድፍረት እየመራ የእስራኤልን ድንበር ከጠላቶች ሲከላከል የጀግንነቱ ዝና በየቦታው ተሰምቷል። ከዚህ የውጊያ ብቃት ባሻገርም ለፍትሕና ለእውነት የቆመ የሌሎችን ስሜት የሚረዳ ለደካሞችም የሚያስብ ልብ ነበረው። የዮናታን ንጉሣዊ አስተዳደግ ለስልጣንና ለክብር ያዘጋጀው ቢሆንም የእርሱ እውነተኛ ማንነት ከዚህ ሁሉ የላቀ ነው። ልቡ ለላቀ ጥሪ፣ ለመንፈሳዊ እሴቶችና ለእውነተኛ ፍቅር ተከፈተ። ይህ ማንነቱ ወደፊት ከዳዊት ጋር በሚኖረው ግንኙነትና በሚወስዳቸው አስደናቂ ውሳኔዎች ውስጥ በግልጽ ተንጸባርቋል። አባቱ ንጉሥ ሳኦል በትዕቢት በቅናትና በራስ መተማመን እጦት ሲናወጥ፣ ዮናታን ግን ለእግዚአብሔር ያደረ ትልቅ ሰው ሆነ። ዮናታን ግን ለእግዚአብሔር ያደረ ሰው ሆነ። ይህ ልዩነት በሁለቱ ሰዎች የህይወት ጎዳና በሚወስዷቸው ውሳኔዎች ላይ ትልቅ ተጽዕኖ አሳድሯል። ንጉሥ ሳኦል በመጀመሪያ በእግዚአብሔር የተመረጠ ቢሆንም ቀስ በቀስ ከፈጣሪው ፈቃድ እየራቀ በራሱ ጥበብና በሰዎች እይታ ላይ መደገፍ ጀመረ። የሥልጣኑ መሠረት እግዚአብሔር ሳይሆን ራሱ እንደሆነ ሲያስብ ልቡ በስጋትና በጭንቀት ተሞላ። የሕዝቡን ፍቅር ለማግኘትና ዙፋኑን ለመጠበቅ ሲል ከእግዚአብሔር ትእዛዝ ያፈነገጡ ድርጊቶችን ይፈጽማል። ይህ የውስጥ መታወክ በመጨረሻም ወደ መንፈሳዊ ውድቀት መርቶታል። ዮናታን ግን በአባቱ የስልጣን ዘመን ያየውንና የሰማን ሁሉ ልቡን ወደ ተለየ የአቅጣጫ እንዲያዘነብል አደረገው። የአባቱን ስህተቶችና የስልጣን ከንቱነትን እየተመለከተ እውነተኛ ጥንካሬና ሰላም የሚገኘው ከፈጣሪ ጋር ባለ ጥልቅ ግንኙነት እንደሆነ ተገነዘበ። ገና በወጣትነቱ ለእግዚአብሔር ፍጹም መታዘዝን አሳይቷል። ጠሎቱ፣ ጾሙና የእግዚአብሔርን ቃል የመስማት ጉጉቱ በንጉሳዊ ቤተሰብ ውስጥ ያልተለመደ መንፈሳዊ ብስለት እንደነበረው ይመሰክራሉ። ይህ ለእግዚአብሔር የነበረው ልብ ዮናታንን ከብዙዎች የእርሱ ዘመን ሰዎች ለይቶታል። በጦር ሜዳ የጀግንነት ተግባራትን ሲፈጽም ድሉን የሚያገኘው በራሱ ብቃት ሳይሆን በእግዚአብሔር ኃይል እንደሆነ ያምን ነበር። የፍልስጤማውያንን ጦር በድፍረት ሲገጥም በብዙዎች ወይም በጥቂቶች ማዳን ለእግዚአብሔር አይሳነውም በማለት በእምነት የገጠመውን ፈተና በድል ተወጥቶታል። ይህ አይነቱ መታመን ከአባቱ ጋር ሲነጻጸር፣ ዮናታን በእግዚአብሔር መታመን ግልጽ ሆኖ ይታያል፤ በተጨማሪም ዮናታን የስልጣን ጥማት አልነበረበትም። የዙፋኑ ቀጥተኛ ተተኪ ቢሆንም ልቡ የንግስና ክብር ላይ አልተሰቀለም። ይልቁንም የእግዚአብሔር ፍቃድ በሕይወቱ እንዲፈጸም ይፈልግ ነበር። ዳዊትን ሲያገኝ እና በእርሱ ላይ ያረፈውን የፈጣሪ ልዩ ምርጫ ሲመለከት ቅናት ወይም ፉክክር በልቡ ውስጥ ቦታ አላገኙም። ይልቁንም ለዳዊት ጥልቅ ፍቅርና ታማኝነትን አሳይቷል። ይህም ለእግዚአብሔር ፍቃድ የነበረውን መገዛት የሚያንጸባርቅ ነው። ሁለት የተለያዩ ዓላማት ሲጋጩ ያልተጠበቁ ትስስሮች ይፈጠራሉ። ዮናታን ሕይወትም እንዲህ ባለ አቅጣጫ ነው ሕይወቱን የቀየረው ምክንያቱም አንድ ትሑት እረኛ ወደ ቤተ መንግሥቱ በመግባቱ ምክንያት። ይህ መገናኘት በውጫዊ መልኩ ሲታይ ምንም ልዩ ትርጉም የሌለው ሊመስል ይችላል። አንዱ የንጉሣዊ ቤተሰብ፣ ሌላኛው ደግሞ ከሕዝብ መካከል የወጣ ወጣት ነገር ግን ከመጋረጃው በስተጀርባ ከሰው ዐይን የተሰወረ የላቀ ኃይል ይህንን መገናኘት አዘጋጅቶት ነበር። ጎሊያድን ድል በማድረግ ዝናው በየቦታው የተሰማው ዳዊት ወደ ንጉሥ ሳኦል ፊት ሲቀርብ የዮናታን ዓይኖች በእርሱ ላይ አረፉ። በዚያ ቅጽበት የዮናታን ነፍስ ከዳዊት ነፍስ ጋር ተሳሰረች። የደረጃቸው ልዩነት ይህንን የልብ ትስስር ሊያግዱ አልቻለም። በሁለቱ ወጣቶች መካከል ከዚህ በፊት ታይቶ የማይታወቅ ጥልቅና ንጹሕ ወዳጅነት ተወለደ። በንጉሣዊ የቤተ መንግሥት ግርግርና ስልጣን መካከል የዮናታንና የዳዊት ወዳጅነት አበበ። ዮናታን የዙፋኑ ቀጥተኛ ተተኪ እንደመሆኑ ዳዊትን እንደ ተቀናቃይ ሊመለከተው ይችል ነበር። እርሱ ግን የተለየ ልብ ነበረው። ቅናትና ፉክክር በልቡ ውስጥ ቦታ አላገኙም። ይልቁንም ለዳዊት ከወንድምነት የላቀና ራስ ወዳድነት የሌለበትን ፍቅር አሳየው። ይህ ወዳጅነት በንጉሥ ሳኦል አይን የተለየ ወዳጅነት ነበረው። የዳዊት ዝና እየጨመረ ሲሄድ የሕዝቡ ፍቅር ወደ እርሱ ሲያዘነብል የሳኦል ልብ በቅናትና በስጋት ተሞላ። ይህ የንጉሡ ስሜት በዮናታንና በዳዊት ወዳጅነት ላይ ከባድ ፈተና ይዞ መጣ። ዮናታን በአባቱና በወዳጁ መካከል በተፈጠረው ውጥረት አስቸጋሪ ምርጫን እንዲመርጥ ተገደደ። የአባቱን ቁጣና የዙፋኑን ማራኪነት ችላ በማለት ለወዳጁ የገባውን የቃል ኪዳን ፍቅር አጸና። ዮናታን በዳዊት ላይ ያረፈው ልዩ የፈጣሪ ምርጫ ለመገንዘብ ጊዜ አልፈጀበትም። ምንም እንኳን ዳዊት ከንጉሳዊ ቤተሰብ ያልተወለደ በቤተመንግስቱ በቤተ መንግሥቱ ሥርዓት መሰረት ለዙፋኑ ያልታጨ ቢሆንም ዮናታን በእርሱ ላይ ያየው ጸጋ ከማንኛውም ምድራዊ መብት የላቀ እንደሆነ ተረድቷል። ይህንን መገንዘቡም መገንዘቡ የራሱን የወደፊት የንግስና ተስፋ ወደ ጎን በመተው ለዳዊትና ለፈጣሪው ዓላማ ቅድሚያ ለመስጠት ወሰነ። ይህ ውሳኔ በሥልጣን ሽሚያና በቅናት በተሞላው የንጉሣዊ ቤተመንግሥት ውስጥ እጅግ አስደናቂና የማይታመን ነው። የዮናታን ልብ በምድራዊ ክብር ሳይሆን በመንፈሳዊነትና በሰማያዊ ጥሪ ተማርኮ ነበር። የአባቱ የንጉሥ ሳኦል ቅናትና ቁጣ በዳዊት ላይ የጨመረ ሲሄድ፣ ዮናታን በሁለቱ መካከል እንደ ድልድይ ሆኖ ለማገልገል ሞከረ። አባቱ በዳዊት ላይ የፈረደውን የሞት ፍርድ ሲሰማ በታማኝነትና በድብቅ ወዳጁን በማስጠንቀቅ ሕይወቱን ከጥፋት አትርፏል። የዮናታን ታሪክ በጊዜ ሂደት የማይደበዝዝ ትህትናና ልብን የሚነካ የጀግንነት የፍቅር ሕያው ምስክር ነው። የእርሱ ሕይወት በንጉሳዊ ቤተ መንግሥት ግርማ እና በጦር ሜዳ ህይወት መካከል ስለ ታላቅነትና ስለ ወዳጅነት ጥልቅ ትምህርቶችን ያስተላልፋል። ዙፋኑ እንደ ተፈጥሮ መብቱ ሲጠበቅለት እርሱ ግን ልቡን ለተለየ ጥሪ ለላቀ ዓላማም ከፍቷል። የራሱን የንግስና ተስፋ ወደ ጎን በመተው ለወዳጁ ለዳዊትና ለፈጣሪው ፈቃድ ቅድሚያ ሰጥቷል። የዮናታን ሕይወት እውነተኛ ታላቅነት የሚገኘው በምድራዊ ክብር በስልጣን ወይም በሀብት ሳይሆን በልብ ንጽህና በትህትናና ራስን አሳልፎ በመስጠት መሆኑን ያስገነዝበናል። የዮናታንና የዳዊት ወዳጅነት በቃል ኪዳን የታተመ በፈተናዎች ውስጥ የጸና የሰማያዊ ትስስር ምሳሌ ነው። በአባቱ በንጉስ ሳኦል ቅናትና በአባቱ በንጉስ ሳኦል ቅናትና ቁጣ መካከል ዮናታን ለዳዊት እንደ ጠንካራ ጋሻ፣ እንደማይናወጥ ምሽጉ ሆኖለታል። የራሱን ሕይወት አደጋ ላይ እየጣለ ወዳጁን ከጥፋት አትርፏል። ይህ ሁሉ የሚያሳየው የዮናታን ልብ ምን ያህል በንጹህ ፍቅርና በእውነተኛ ታማኝነት የተሞላ እንደነበር ነው። የዮናታን ታሪክ እኛም በሕይወታችን ውስጥ ለሚገጥሙን ፈተናዎች ውሳኔዎች በእምነት በትሕትናና በፍቅር እንድንቆም ያበረታናል። የግል ፍላጎታችንን ከፍ ባለ አላማ ስር እንድናስቀምጥ፣ የሌሎችን ዋጋ እንድናስተውል እና ለፈጣሪ ፍቃድ እንድንገዛ ይነግረናል። የዮናታን ሕይወት በታሪክ ማህደር ውስጥ ብቻ ሳይሆን በልባችን ውስጥም ለዘላለም የሚኖር የማይጠፋ የብርሃን ፈለግ ነው። ዮናታን በራሱ ፍቃድ ዝቅ ብሎ ሌላውን ከፍ ያደረገ በሰማይም በምድርም የሚከበር ልበ ንጹህ ልዑል ሆኖ ሲታወስ ይኖራል። ከብዙ በጥቂቱ የዮናታንንና የዳዊትን ወዳጅነት የዳሰስንበት የዛሬው ዝግጅታችን በዚህ ያበቃል። እስከ ዝግጅቱ ፍጻሜ አብራችሁን ስለቆያችሁ ከልብ እናመሰግናለን። ሰላም ከሁላችን ጋር ይሁን አሜን።